ሰላም ሰላም ውድ እና የተከበራችሁ የዩቲዩብ ተከታታዮቻችን እንዴት ናችሁ? እኛም እግዚአብሔር ይመስገን። እናንተ እንዴት ናችሁ? ስራ እንዴት ነው? ሁሉ ነገር መልካም? ዛሬ እንግዲህ እንደምታዩት ብቻዬን መጥቻለሁ። ቤተሰቦቼ ጊወንን ፕራንክ ላደርገው ነው። ምንድነው ፕራንኩ አትሉ? ልንገራችሁ። በመጀመሪያ ግን ይሄንን ዩቲዩብ ሰብስክራይብ እያረጋችሁ ሰብስክራይብ አርጋችሁ ቤተሰብ የሆናችሁም ላይክ፣ ኮሜንት፣ ሼር በማድረግ አበረታቱን። ቤተሰቦቼ ባባ አለ እየረበሸ ነው። አዶኒ ማለት ነው እና ጊዮንን ፕራንክ ማረገው ምን መሰላችሁ? ዛሬ ለየት ያለ ፕራንክ ነው ላደርግ ያሰብኩት። እናንተም ደግሞ እንደ ኤልዶና እንዳችሉ ፕራንክ ነው መሰላችሁ ቤተሰብ ያ እንደምታውቁት፣ የኛ አገር ካልቸር ወይም አስተዳደጋችን ከሁሉ ነገር ሴት ልጅ ሊሚት አድርጎ ወይም ደግሞ እንድንቆጠብ አርጎ ነው ያሳደገን። ምንም ነገር በፍሬ እንድንናገር አርጎ አላሳደገንም ማህበረሰባችን። እሱ ደግሞ ጥሩ ነው። ያገባች ሴት ልጅ የሆነ ቦታ ላይ በስርዓት የምትናገርበት ይኖራል። የሆነ ቦታ ላይ ደግሞ ወደ ጓዳ የምትባልበት ነገር ይመጣል እና ዛሬ እሱን ነገር ኔ ልጋፈጠው ነው የመጣሁት። ጊዮንን ማለት ነው። ትዳር ባለ ትዳር ነኝ። ስለዚህ ባለቤቴ ጋር ሁላችሁ እንደምታውቁት ምንም ምንም ሲፈለግ ከወንድ ልጅ ነው አደለ ጫና የሚመጣው፣ እስቲል ነው የፍቅር ጥያቄ እንኳን ቢሆን አሁን አሁን አሁን አሁን ትንሽ እንትን እያለ መጣ እንጂ ወንድ ልጅ ነው የፍቅር ጥያቄ የሚያቀርበው። ዳር ውስጥ ስሆኑ ምንም አይነት ፍላጎት ቢኖር ሴት ልጅ አፋውጥታ እንደዚህ እንደዚህ ብላ ባሏል መናገራችንም እሱ ደግሞ አስተዳደጋችን ነው እንዳልኳችሁ፣ በተለይ ደግሞ ወደ ክፍለ ሀገር ያደግነ ልጆች ለዚህ ነገር በጣም እንቆጠባለና፣ ዛሬ ጊወን ሲመጣ ምን ልለዋለው? በቃ ለእናንተ ለመናገር ራሱ እየፈራሉ ቤተሰዎች ግን ደግሞ ፕራንክ ስለሆነ ትረዱኛላችሁ እና ጊወንን አንተ ሁሌ ራስ ስትፈልግ ብቻ ነው፣ እንደ የኔን ፍላጎት ማዳመጥ አለብሽ። ስለዚህ በቃ አሁን ቀን ነው፣ አልመሸማቃለሁ ግን፣ እኔ ካንተ ጋር አሁን አልጋ ላይ ያልጋ ላይ ጨዋታ አፈልጋለሁ ነው የምለው። ምንድነው ወተት ነጭ ነው ምናምን በይ እንዳትሉኝ። ያልጋ ላይ ጨዋታ ይገባቸዋል ብዬ አስባለሁ። እለዋለው ሶ፣ ጊወን ተናዶ እንዴት እንደስታያለሽ ብሎ እኔ ለማሸማቀቅ ይሞክራል ወይስ ደግሞ ይደግፈኛል፣ እሺ ይለኛል የሚለውን የእሱንም ጸባይ እናያለን እንግዲህ። ዛሬ ይሄን ነው ፕራንክ ላደርገው። በቃ ቀውጥ በቃ ስሬ ሳስመስዬና በቃን ይፈልጋለሁና ወደ አልጋን ሂድ ነው ምለው ምን እንደሚል ሲመጣ። አሁን ይሄንን መግቢያ ሰርቼ ቁጭ አድርጋለሁ። ሲመጣ እንደ አዲስ ካሜራ እንዳለ ምናምን አያውቅም። ካሜራዬን እደብቃለሁ። ልክ ሲመጣ ወደ ፍራንኮ እንገባለን። እስከዛ ድረስ ሰብስክራይብ አድርገው። ወዳችኋለሁ ባይ አዶኒ ደግሞ እዛ ጋ ባባዬ፣ ባባ መጣ፣ ባባ መጣ። ሰው ስጠብቅ በቃ እንደዚህ ነው። ቀይረህን ዛሬ ደግሞ አልሳምከንም። ገና አሁን የወጣሁት ብለ ነው። አንተ ጧት ሂደህ ስትመጣ ነው እንዴ የምትስመን? ቶሎ ቀይር ፏፏ በልማ። አባ ፓካዎት ምናም ለብሰ ፏፏ በል፣ ፈልጋለሁ አፍቀኛል

እንደዚህ አሁን እንደዚህ ታይት ለብሼ ምናምን አይተኸኝ ታውቃለህ? እስኪ እንዴት ነው ከሳው ወይስ ወፈር? ምን ሆነሽ ነው ፍቅር? እንደዚህ ታይት ለብሼ እንደዚህ በጃፖን አይተኸኝ ታውቃለህ ወይ? አን በአለባበስ አትረዳም እንዴ? ማለት አልገባኝም። እስኪ ቁጭ ብለህ ቁጭ ብለህ አትበል፣ አላበዛውም እንዴ? ምነው ፍቅር በቃ አይደለም። እንደዚህ የለበስኩ ምን ፈልጌ ይመስላል እንደዚህ በቃ? ምን ያለች ጨዋታ ጫዋት አለ፣ እንጫወት። በቃ ላውራችሁሽ። እንደዚያ ከሆነ አይደለም። አንተ ምን ሆነክ ነው? ወተት ነጭ ነው። በይ አትበል እንጂ ምን ለማለት ማለት፣ ገና ነው ገና ምን ወደ ምኝታ አንተኛ፣ ደክሞኛል። እህ እኮ ገና ከመንገድ የመጣው ፍቅር ደግሞ፣ ገና ታረጋና ሆናለች እንደ ፍቅር። እንግዲህ አሰግጥምም አለ። አንተ ስትፈልግ ብቻ ነው ሁሉ ነገር። ምን እየሆንሽ ነው? አጭር ቀሚስም ብለብስ ቱታ ታይትም ብለብስ፣ እስኪ በ በቃ አይተህ አትረዳም ነው

ማለት ማለት ደክሞኛል ነው፣ ሰሞኑን ምናምን እኔ ደግሞ ናፍከኝ። የእኔ ማርታ የግድ በቃ እንደዚህ እኔ ግልጽ ሁኜ ስለነገርኩ ነው እንዴ? እኔ ተይው በቃ አይደለም። ፍላጎቴን አሳካለች ልጅ ፍትናል። ምን ሆነሽ ነው የእኔ እናት? ማታ ትደርሻለሽ? ማለት አልደርስ ነው ለኩስ ምንድን ነው የፈለግሽው? ምን እየሆነች ነው አንቺ? አ ምንድን ነው የፈለግሽው ከዚህ በላይ ግልጽ ይሆናል እንዴ?

ይሄን እንጫጫው መቻልኩኝ። እሺ፣ ምንድን ነው የምትይ? እስኪ በግልጽ ተናገሪ። ምን ለማለት ነው የፈለግሽው? አልጋ ላይ ሄደን እንጫወት ንጫውት እንችግራለን እንዴ? ፍቅር ታውቂ? ባለጌ የብልግና ነው እንዴ ባለጌ አለኝ ስራውስ? በቃ በቃ አንተ ራስ በቃ ምን። አንቺ ግን የት ነው የምትሁይ ግን? አንቺ ግን ምን አይታውዋለሽ? ምን ነው እየተፈከረሽ ያለሽ? 18 ነው። ቆይ አንተስ እንደዛ አካል ከአንተንም እንደዚህ ምን ምን ይሰማል እንደዚህ። እንዴት ሀበሾች ነን፣ እምነት ያለን ሰዎች ነን። ሴትነት የሚባል ነገር ሰዓት አሉ። በዚህ ሰዓት አይደለም፣ እንኳን መጠየቅ ካለብሽ ሰዓት አሉ። ለሁሉም ቦታ አለው ጊዜ አለው። ምንድነው ችግሩ? ጭራሽ ገና እየመጣሁ ና ወደ ምንድነው ችግሩ? ንገረኝ። አልበዛም እንዴ እንዴት ችግሩ ምንድነው? እሺ ንገረኝ። አባቴ አባቴ፣ የኔ ፍቅር፣ የኔ ውድባል እሺ ልንገርህ። ና በማርያም ና ና ፍቅር ና ፍራንክ እያደረኩ ነው። ካሜራ ደብቅያለ። ፕራንክ አሃ፣ የሚያስቆጣ አይደለም። እንደዛ የተገለፈስ። እሺ በማሪያም ፕራንክ እያደረኩ ነው። እንደዚህ ፕራንክ ካሜራ ደብቅ ያለ እዛ ጋር ሰላም ብትላቸው እነሱ ምን አደረጉ? እነሱ ናቸው ፕራንክ እሺ ሰላም ቤተሰቦች፣ ዛሬ ዲዮል ሰርቼለታለሁ፣ ግን ትገርማለህ። ሰላም በላቸው በመጀመሪያ። እስኪ ቆይ ማይከል ጠፋ። ሰላም በላቸው በመጀመሪያ፣ ከዛ እንጠያይቅበታለን። ሰላም እሺ፣ ግን ሰላም ሰላም። ውድ ቤተሰቦች፣ ያው ይሄቱ መቼም በጣም ብቻም ማለት እንዳለብኝ አላውቅም፣ ግን እንደዚህ አይነት ነገር ባሰሪ እኔ ቆንጆ ደስ ይለኛል። ቤተሰቦቼ በመጀመሪያ ለእናንተ መግቢያ ያሰር ችላችኋለሁ። ሲቀጥል ግን ለምን እንደዚህ እንደው እናንተ እስኪ ኮሜንት ላይ ፍረዱኝ። አንድ ሴት ባሏን እንደዚህ በግልጽ ብታወራው ችግሩ ምንድን ነው ነው? እስኪ ነገር ምንድን ነው ችግሩ ፍቅር ለምን እንደዚህ አይነት አስተሳሰብ አምሯችን ላይ የተቀረጸው? አሁን እኮ የትኛውም ትዳር ላይ እኮ በቃ ሴት ልጅ እንደዚህ ወንድ ራሱ ሚስቱን ትሬት ካላደረጋት በማንኛውም ነገር ሴት ግልጽ ሆና ካወራሽ ብልግና ነው ማለት ነው ባለጌ አልከኝ። እንደዛ ሳይሆን የሆነ ካልቸራል ያደግንበታት ይገባኛል እኮ። ምናልባት በግልጽ መውራት የስልጣኔ ምልክት ነው እሺ፣ ግን ደግሞ አንዳንዴ እኛ በተለይ ስፔሻሊ ሀበሾች እምነት ያለን ሰዎች እንደዚህ የሆነ ካራክተር አለ፣ የምናወራበት ካራክተር ማለት ነው እንጂ። እንደዚህ ሴት እንደዚህ ስጠይቅ ያው ብቻ ብዙ ምንትን ስለማይል ነው ትክክል ነው ብለህ ታስባለህ። የትኛው ምናልባት ትዳሯ ካልሆነ ሆነ፣ ለምሳሌ ለሴት ልጅ ለወንዴት የፍቅር ጥያቄ የጋብቻ ጥያቄ ማቅረብ ምናምን ሊያስንቃል ብሎ ሊታሰብ ይችላል። ምናልባት ግን ትዳር ውስጥ ከገቡ በኋላ ባሏን የፈለገችውን ነገር የምጠይቅ መብት አላት። እኔ ነውር ነው ብዬ አላስብም። ያው ሚዲያ ላይ አሁን እንደማስተማሪያም ነው ይሄን ቪዲዮ እየሰራሁት ያለሁት በቃ እርግጠኛ ነኝ የወንድ ግፊት ሲኖር ደስ ይላል። የአንተ ብቻ እኮ ሀሳብ አይደለም። እንኳን ያው ትር ያው ምንም ብቻ ምንም ማለት እንዳለብኝ አላቅም። አበላሽ ያለ ማይኩ ማይኩን እና ለማንም ቤተሰብ ባባም እየረበሸ ስለሆነ ለዛሬ ይዤላችሁ የመጣሁት ይሄን ቪዲዮ ነው። እስኪ እናንተም ሁላችሁም የራሳችሁን የግል አስተያየት ኮሜንት ላይ አድርጉ። እንደዚህ አይነት ነገር ትዳር ከያዝን በኋላ ባሎቻችን ብንጠይቃቸው ሀጢያቱ ምንድን ነው? እስኪ እናንተ ኮሜንት አድርጉ። ስለነበረን ቆይታ እናመሰግናለን። እንወዳችኋለን። ባባይ ቻው፣ በሏቸው። ቻው ሃይ ቤተሰብ እንወዳችኋለን።